ሩን ካረጋገጠ በኋላ ያንን ሰው ማጣጣን ማለት ይሄ በጣም ከባድ ነገር። ያኔ ይሆነ እሉንታችሁን ትክዳላችሁ። ቪዲዮ ግስ አጥፍቷል እንዲያለ። ምክንያቱም እሱ ልክ ሁለ ያዘለደታ እና ያኛው ዲያቆን ሲራክ አጥፍቷል አይደለም? እነሱ ያልሆነ ነገር ስላወሩ ነው። እፎ የሚባለው ባለሴጋችሁ የመንጋው ቅምጥ ውሽማ፣ ገንዘብ እየተከፈለ የተቀመጠው እሱ ራሱ እንደዚሁ በእስልምና የሌለ ነገር ያወራ ሰው ነው። በስልምና ላይ የሌለ ነገር ያወራ ነገር ግን ቅምጥ ስለሆነ ውሽማችሁ ስለሆነ ገንዘብ ከፍላችሁ ስለምታስቀመጡት ቪዲዮ አላጠፋ ይቅርታም አልጠየቀም። ለምሳሌ ልጥ እያላችሁ የምታወሩት በስልምና የለም በሀዲስ የለም የማናቀው ነገር ነው፣ የማናቀው ነገር። ኦኬ ሲጀመር ልጥና ዶግማ ምን አገናኘው? እኛ እያወራን ያለ ነው ስለ ደህን ደህንነት ትምህርት ነው ስለ ዶግማ ነው። ኦኬ ስለ ኦርቶዶክስ ዶግማ ነው። ነገር ግን እናንተ የኦርቶዶክስ ዶግማ እንዳይወራባችሁ የኦርቶዶክስ የድነት ትምህርት ወንጌል ላይ እንደሌለ እንዳይጋለጥ እንደ እንደ እፎይ እኮ ስድስት ወር እኮ ነው የጠበቅነው እኮ ኦርቶዶክስ የምታስተምረው ዶግማ ወንጌል ላይ ያለው ይመልስልን ብለ ነው ማለት ነው። ስድስት ወር ጠብቀነው አይመልስም። ስድስት መቶ ዓመት ራሱ አይመልሰው አይመልሱም። ምክንያቱም የኦርቶዶክስ ዋና አስተምሮ ነገረ ማርያም ስላሴና ኢየሱስ ነው። እነዚህ አስተምሮ ደግሞ ወንጌል ላይ የለም። ስለዚህ ኦርቶዶክስ ወንጌል ላይ ስለሌለች በቃ ተዋረድን። በቃ እስልምና እንዴት በለጠን ነው። እሱ ለመበቀል ነው። የሚበቀል ሰው ደግሞ የሚወስነው ውሳኔ አቅም ይሳደባል፣ ይዋሻል፣ ቆርጦ ይቀጥላል። በቃ በስልምና የሌለ ስንት ብልግና ነገር ነው በስልምና እንዳለ ተደርጎ የተወራው በፎይ ምክንያት ማለት ነው። በጣም እና እሱን እሱን በቁሙ ማለት ነው እሱ አምላክ አምላክ የሚበቀለው እሱ በቁሙ እያየ እሱ በቁሙ እያየ ነፍ ልጆች በቃ ኦርቶዶክስ የምታስተምረው ትምህርት ወንጌል ላይ የለም ይላሉ እያሉ ነው አሁን ገና ለወደፊት እኔማ እኔማ እድሜ ሰቶት ይኑር ነው ምለው እኔማ እድሜ ሰቶት ይኑር አይሞት ነው ኦኬ እርር ድብን እንዲል በቁሙ እንዲቃጠል ማለት ነው ምክንያቱም ምክንያቱም እኛ የራሳችሁን መጽሐፍ ቅዱስ ገልጠን ነው የምናስተምረው። በእንደ እንደ ኦርቶዶክስ አስተምሮ እኮ ሐዋርያት መናፍቅ እንደው፣ ታውቃላችሁ አሁን። በኦርቶዶክስ አስተምሮ ማርያም የእግዚአብሔር እናት ናት ማይል፣ ማርያም አታማልድም የሚል ምንድን ነው? መናፍቅ ነው። ስለዚህም ኢየሱስ ማርያም ታማልዳለች ብሎ ያምናል ያምናል? እንዴ፣ አያምንም። ስለዚህ ኢየሱስ መናፍቅ ነው። አስባችሁታ፣ እንደ ኦርቶዶክስ አስተምሮ ኦኬ። ሐዋርያት እነጴጥሮስ እነ ጳውሎስ ማርያም ታማልዳለች ብለው ያምናሉ፣ አያምኑ? ላሳያቸው፣ አገር አያምኑም። ስለዚህ በኦርቶዶክስ አስተምሩ ምክንያት ምንድን ናቸው? እነሱ መናፍቅ ሆኑ ማለት ነው። ሊዞር ነው፣ ማሻላ እያያችሁ ሀገር ላስጎብኛቸው፣ አገር እያያችሁ እና ስለዚህ በኦርቶዶክስ እንኳን የሐዋርያት እምነት ልትሆን ቀርቶ ኦርቶዶክስ ሐዋርያትን መናፍቅ የምታደርግናት መናፍቅ የምታደርግናት። እሺ እና ይሄንን ይመስላል። እኛ ትምህርታችሁን ነው እንጂ እምናጋለጠው አንሳደብም። በቤተክርስቲያኒቱ በቤተ ክርስቲያኒቱ ዶግማና ቀኖና የሌለ ወሬ አናወራም። ኦኬ በቤተ ክርስቲያኒቱ የሌለውን አናወራም። እኛ ግን በእስልምና የሌለ እስልምና ሃይማኖት ውስጥ የማይታወቁ ሸት እያመጡ የእናንተ መንጋዎች

ነው። ምን ላርግ? ሹፌር አይታየኝ እንዴ? ሹፌሩ ፊት ለፊት ነው። ምን ያረግልሽ ደግሞ? ቃስ ብላ ነው የምታወራው። መኪናው እኮ መሄድ አይመስልም። ትንሳኤ ነው የምትደርሱት እንደዚህ። ያ እኮ ስካይ ባስ የሚባለው ነው። አንቺ መኪና እኮ አይደለም። ባስ ላይ ነኝ እኮ ሲያምር አንቺ። ስካይ ባስ ውስጥ ሰው የለም እንዴ? ነፋ አለ ግን ሙሉ አይደለም። ማሻአላ ጭራሽም ትራፊክ ያዘን። ስንት ሰዓት ነው የምትደርሱት? ምን አቀልሻለሁ፣ እስከምደርስ ምደርስ ላወራችሁ። ኳታር ነው ባክሽ። ኳታር ይሞቃል። ከሳውዲ ነው ሳውዲን ነው የምወደው። እህ ወይ ሰውና ሰባ አሁንማ፣ ማሻአላ ዘና በሬ ተሰረቀ። አንቺ አሁን እህ አሁን አሁንማ፣ ወይ እንደ ወይ እንደ ወይ አሁን ብርድ ገባ። ብርድ ማለት ለኔ በቃ ፍቅር ማለት ነው፣ ታውቂያለሽ ፍቅር ማለት ማለት እንደው ትርጉሙ የሚገበኝ የብርድ ሰዓት ነው። ብርድ በቃ ሁሉን ነገር ነው። ለምን ይገባሉ? መሲኮ እንትን እየሄደች ነው። እኛ አሁን እየሄደች እናውራት ብለን ነው አሁን ታያቸው። ዝም ብለሽ ተጓዥ ያው ራን ችግር የለውም። እንደው ብርድ ብሎ ማለት እንዴት ሕይወት ማለት ነው። በነገራችን ላይ እውነተኛ ሕይወት ምን ነው? ብርድ እየመጣ ነው ማለት እኮ እንደው የምር በየዓመቱ ፌስቡክ ላይ እንኳን ደስ ያለሽ በሉም እያልኩ ነው የምንፖስተው ፌስቡክ ላይ ተዘግቷል ዘንድሮ ፌስቡክ ላይ አንድ ቪዲዮ ሰራ ነው ስለ ብርድ። ብርድ ምን ያክል እንደው እንኳን ደስ ያለሽ በሉም ይቆም ብርድ ስለመጣ እንኳን ደስ ያለሽ እንዴ ግን እኮ እኔ አረ፣ በፈጣሪ ብርድ እኮ ጥሩ አይደለም። ግን ግን ሙቀት የሚያስጠላን የሆነ ብርድ። አሁን በብርድ ሰዓት እጄ በቃ አንትን ይላል፣ አላርጅኩ ይነሳል፣ በቃ ቁርጥርጥ ነው የሚለው። ከንፌርም ራሱ እንደዚህ የሚጠራረቁ በብርድ። እኔ ብርድና ገጠር አይመቸኝም ለእኔ ችግር። እኔ ሙቀት ብቻ ነው የማይመቸኝ፣ ገጠርም ይመቸኛል፣ ብርድም ይመቸኛል። አረ ሙቀት ለጠላት። እኔ ገጠር ከሄድኩኝ በአንድ ቀን በቃ የለውም ሙቀትለለ ጴንጤ ማልመኝ ምን ሲጀም ሙቀት አይወድም። እንደ ጴንጤ ማለት አይወድም። ስለምን ሙቀት ስለማልወድ፣ ለእነሱ ለነሱ ማልመኝ እላቸው ነው የምልሽ። አዎ፣ ሙቀት ለመዝለል አይመችም። ባይዘው ልክ ነሽ። አዎ፣ ለመዝለል አይመችም። ሙቀት ለመደበቅ ያለው ኦርቶዶክስ ነው የሚሆነው። በሙቀት መዝለል ምናምን እንደዚህ መፈንጠዝ ምናምን አቺ ገባሽ? ብርድ ሲይዝሽ ነው የሆነ ዘለል ዘለል የምትይውል ነው። ልክ ነው። ኦርቶዶክሶች ግን ናቸው እንጃ ስልክ ስለሚደብቁ እስ የምታወሩ ከሆነ በስርዓት እስ እንደ ሰው ነው ያ ሰውን ከምትላከቡ፣ ለምን ገባ ላ ታዩ፣ ታዩ በስርዓት ሆኖ እያወራን ያለነው ምንድን ነው ወገናችን እና ስድብ ጀመራችኋል። እናንተ ብርድ ለጴንጤ ነው ምናምን ይችላል። በስርዓት ከዚህ ይሄ እኮ ስድብ ነው። ታውቃለህ። ቀጥል እስኪ፣ አምላክ ማን ነው አሁን? እናንተ ሰው ካስገባችሁ በኋላ መጠየቅ እናንተ ነው ቤቱ እናንተ ስለሆነ ፈለጋችሁ ልትጠይቁት ይችላል። በስርዓት ማለት ሰውን አስገብተው መሳደብ አስፈልግም። ለምን ተሰማለ? ማን ሰደበ? እንዲህ ብርድ ለጴንጤ ነው ማለት እኮ ስድብ እኮ ነ ሐዋርያት ኢየሱስን ሲያመልኩት አይተህ ነው? አንተ ኢየሱስን የምታመልኩ? ፎኑን ላውጣ እሺ አሁን ይሰማል። አሁን ትሰማለ። ቀጥል ከኔ ጋር መሲ ኔትወርክ እየያዛት ነው። እሺ እሺ፣ ቀጥል እሺ፣ እሺ። እኔ ልጠይቅ እዚሁ ላይ ማለት ነው። አምላክ ማን ነው? አንተ የምታመልከው አምላክ ማን ነው? አምላክ እግዚአብሔር ነው። ነው የኔትወርክ ነው፣ ቀራርተው አይሰማም። እግዚአብሔር አብና እግዚአብሔር ወልድ በስራ አንድ ናቸው፣ በአካል ሶስት ናቸው። አብና ወልድ መንፈስ ቅዱስ አምነዋለሁ። ሶስቱ ማለት ነው ሶስቱ አንዱ ናቸው። አዎ በስራ አንድ ናቸው። ያኔ በስራ ስትል በመፍጠር በማድረግ ምናምን እያልከኝ ነው? አዎ በመፍጠር በስራ በበቃ ሁሉ። ስለዚህ ሲያደርጉ በአንድነት ነው የምሰሩ። በአካል ስንት ናቸው? በአካል ስንት ናቸው? በአካል ሶስት ናቸው። የራሳቸው ግል አካል አላቸው። አብ ማለት እግዚአብሔር አባት ነው። ወልድ ማለት ጌታ ኢየሱስ ክርስቶስ ነው። መንፈስ ቅዱስ ደግሞ ኢየሱስ ኢየሱስ አባት መሆን ይችላል። እግዚአብሔር አብ ነው ብለን ጨረስን። እግዚአብሔር አባት ነው ብለናል። ወልድ ደግሞ ኢየሱስ ነው ብለናል። ኢየሱስ አባት ይሆናል? አዎ በስሙ ለተጠሩት በልጁ የሚያምኑት የእግዚአብሔር ልጆች ይሁኑ ዘንድ ሥልጣን ሰጥጠውላል። በስለእግዚአብሔር አወራን። እግዚአብሔር አዳምጥ፣ አዳምጥ። እግዚአብሔር አባት ነው ብለናል፣ ጨርሰናል። ወልድ ደግሞ ልጅ ነው ብለናል። የማን ልጅ ነው? የእግዚአብሔር ልጅ አይደል? አው ወልድ ማለት ከአብ ጋር ያስታረቀ። ቆይ አዳምጥ፣ ቆይ አዳምጥ። እኔ አላስታረቀም አላልኩም፣ ጥያቄን ብቻ አዳምጥ። ስለዚህ ኢየሱስ ክርስቶስስ አባት ተብሏል፣ አባት ተብሏል። መጽሐፍ ቅዱስ ላይ ኢየሱስ ኢየሱስ አው አባት ተብሏል። ጌታ ኢየሱስ አባት የተባሉ፣ እሺ እኔ ውጪ ስለሆንኩ አሁን ያለበትን ታውቂያለሽ። ኢሳያስ ዘጠኝ አምጥ፣ አውጪ፣ አውጪ፣ ና አምጥ ድንቅ መካር የዘላለም አምላክ፣ ወንድ ልጅን ተሰጠ ምለው እሱ ስለወንድ ልጅ እሱ ስለ ወንድ ልጅ ነው የሚያወራው። ስለ ወንድ ልጅ ስለ ኢየሱስ ነው የሚያወራው። በዛ ላይ አባት ይላል፣ የዘላለም አባት ይላል። ወንድ ልጅ ማነው? ወንድ ልጅ እኮ ወንድ ልጅ ኢየሱስ ነው። አዎ ድንግል ተጸንሳለች፣ የተባለው ድንግል ባዶ የተጸነሰች ማን ናት እስቲ ያለ ወንድ የጸነሰ ወንድ ልጅ የተባለው ወንድ ልጅ እኮ ኢየሱስ ወንድ ልጅ ነው። እሱን አምናለሁ። አንድ አዳምጥ። ኢየሱስ ወንድ ልጅ ነው። ድንግል ትጸንሳለች እኮ ነው የተባለ። መነሻው ወንድ ልጅ መነሻው ድንግል ትጸንሳለች እኮ። እሷ ድንግል ናት። በድንግልና ጸነሰች ነው። አዳምጥ። በድንግልና ጸነሰች ሲባል አለ ወንድ ያኔ አለ ወንድ ግንኙነት ማለት ነው። ገባ እንጂ እሱ ድንግል ነው እያለ አይደለም እኮ እየሰማሽ። እዛ መጽሐፍ ላይ ድንግል ትጸንሳለች ወንድ ልጆም ትወልዳለች እኮ ነው የጀመረ ማናት? ከሱ ሌላ በድንግልና የተወለደ ድንግል የተወለደ ሌላ አለ? ለምሳሌ አንቺ የምታውቀው የሚያጠራጥር ወይም ከኢየሱስ ጋር አይልም። ኢሳያ ዘጠኝ ስድስት ላይ አንድ ያዳምጥ። በድንግልና ትወልጃለሽ አይልም። የሚለው እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። ማን ነው የተባለው? ማን ነው ወንድ ልጅ የተባለው? እዛ ጋር ኢየሱስ አይደለም። ድንግል ትጸንሻለች ነው አይደለም? የሚለው አይልም። እስቲ አንብቤ